ዬ መሰፈቱ አሰላሙ አሌይኩም ረመቱላ በረከቱ ዜናች ተመርካሽ፣ ሰላም ናችሁ? ደህና ናችሁ? እኛ ጋር አልሐምዱሊላ በጣም ሰላም ነን። ዛሬ እንግዲህ ቪዲዮ አላበዛችሁባችሁም፣ አጠራርጉ ይህ ቪዲዮ ላይ ካላረጋችሁ ይደስ አይለኝም። በጣም ብዙ ኪሳራ የከሰርኩበት ቪዲዮ ነው እና እህቴን እና ጠቃጠቃ በሩ ሁለታቸውንም አሁን ሰርፕራይዝ፣ ማንን ማንን እለያለሁ ብዬ በቃ ሰርፕራይዝ ግዴታ ማድረግ አለብኝ ሳስበው፣ እናንተማ ማስደስት አለብኝ። እንግዲህ እንድትደሰቱ ነው። ቀጥታ ለእናቴ ትደውሉላችሁ ሰርፕራይዙ አይደለም ተሰጥቷችሁ በኋላ ይሻለኛል፣ እንድታመሰግነኝ እናንተ ስገዛ እሰይ ልጄ እሰይ ይኑርላቸው ምናምን ስላለች ዞሮ ዞሮ እንደዚ እናደረጋለን። ሰርፕራይዝ ነው። ሰላም በሏቸው እና ሰርፕራይዝ ትገምታላችሁ እ በስንት መከራ እኮ የተገኘው ነው። የዛሬው የሚለይ ሰርፕራይዝ ነው። ታችሁም አንድ አይነት ነው አለያችሁ። ለማንኛውም ሀያ

ዓይናቸውን ይጨብጨብ ከፈትሁም፣ ሁለታችሁም ግማታን ገምታችሁኛል። ያዥ አንቺ ወደ ሻወር ቀጥታ ትገባላችሁ፣ ገምታችሁ

እንደዚህ ያቃጠራችሁ መሆናችሁ እንድታቋጥ ነ እናንተ፣ ዞሮ ዞሮ ይሄ ቃሪያ ናችሁ። በሆነ ይመጣችሁ ማነሽ? እናንተ እንደገና ደግሞ ሳሙናውን ያመጣሁት ልክ ነጭ ሽንኩርት፣ ነጭ ሽንኩርት ነው የምትሉት። አንቺ ይሄ ነሽ፣ አንቺ ይሄ ነሽ።

ደስ የሚለው ሰው የለም። ጫውች ይህን የመሰለ ሰርፕራይዝ ሜሪስ ላይ ተመልከቱ። ምን አነሳቸው? ምን አነሳቸው? ተመልከቱ። ተቆጥተው ተቆጥተው፣ ተመልከቱ። እረ እናንተስ ጉደኛ ናችሁ። ማታመሰግኑ ናችሁ። እኔ ግን እኔ ግን ይህን ሁላ ስመጥችላችሁ፣ ሀያ በሉ። ለማንኛውም የምትውሉት ነገር አለ። ተመችቻችሁ ነው ነው